ዝና ወንድሙ ነው። ወንድሙ እኔ ማላውቀው ወንድሙ? አሁን አታውቀውም? መድበል ወንድሙ ከየት የመጣ ወንድሙ ነው? አንተ አታውቀውም። ታስሮ ነበር። ደግሞ በጣም ተደባዳቢ ነው። ወይ ነገር ማለት ነው! ኤፍራታ ብሩክ ጠፍቷል፣ አለች። ቆይ መድበል እንዴት መጣ? ቆይ መድበል የምትይው የብሩክ ወንድም ነው? እርግጠኛ ነሽ? አንተ ቆይ ብሩክንም ሞገስንም ከልጅነታቸው ጀምሮ አውቃቸዋለሁ አላልክም? እሺ፣ ከሰው ጋር ተጋጭቶ ወይስ እንደዚህ የሆነ የሰማሽው ነገር የምታውቂው ነገር ምንም? እረ የለም ጋር እንኳን አይደለም የተጣሉት፣ ግን ከማህሌት ጋር ሆኖ የሆነ የሚያስቸግራቸው ሰው አለ። ዚና የሚባል ሰው። ዚና ማን ነው? የሆነ የሚያስቸግራቸው ነው። ቅድስት፣ እስቲ በደንብ ንገሪኝ የምታውቂውን ነገር። እኔ ገና ከእስር ቤት መምጣቴ ነው። ምንም

ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዲናችሁ፣ ደህና ናችሁ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ዛሬ ምሳሌ ድራማ ክፍል ሰባ ሶስት ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ በማየት ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። ውድ ቤተሰቦች የጠፍቼ ነበረ ትንሽ በስራ ጉዳይ አልተመቸኝም ነበረ ተመልሼ እመጥቻለሁ። በቅንነት እንግዲህ አበረታቱኝ ማለት ነው። ምሳሌ ድራማ በጣም አስተማሪ ነው። ከምሳሌ ድራማ ብዙ ነገር ተምረናል ማለት ነው። እንጀራ እናት ሁሉም ባይሆኑ አንዳንዶቹ ምን ያህል ጥላቻ እንዳላቸው ለእንጀራ ልጃቸው ከማህሌት ብዙ ነገር ተምረናል። በሌላ በኩልም ደግሞ መጥፎ ሰዎች መጨረሻቸው እንደማያምር አስተምሮናል። ማለት ነው ምሳሌ ድራማ። በዚህ አጋጣሚ ደግሞ ብሩክ ጠፍተዋል። ብሩክ ማነው ያሳገተው? ብሩክ ወዴት ጠፋ? እና ብሩክ መጥፋቱን ተከትሎ ማህሌት እና ዚና ቅድስትንና ምሳሌ ለማገት መንገድ ላይ እየጠበቋቸው ነበረ በመጨረሻ የብሩክ ወንድም መቶባቸው እንግዲህ አፍሮ ተመልሰዋል ማለት ነው። ቪዲዮን አብረን የምናየው ይሆናል። እንግዲህ ቪዲዮ ላይ እንዳየነው ቅድስት በጣም ፈርታ ተጨናንቃ ነበረ። ምሳሌም ደንግጣለች ማለት ነው። ምን ሊያደርጉ ነው? ሊወስዱ ነው እንዴ? እያለቻት ነበረ። አይወስዱሽም ምሳሌዬ፣ እኔ አለሁልሽ። ፖሊስን ጋ ደውላለሁ፣ እንዳትጠጉን ውብዬ ሰው ነው እምጠራ ትጠጉኝ እጮኋለው ልጮ ነው ብላ፣ እንግዲህ ቅድስት በጣም እየተጨናነቀች እያለ እንግዲህ ማህበለው ማን ነው የብሩኬ ወንድም ደርሶላቸዋል ማለት ነው። ሌት በጣም ነበር የደነገጠችው። የብሩኬ ወንድም ካየች በኋላ ወንድሙ ነው የብሩክ ወንድም ነው ብላ ለዝና ስትናገር፣ ዝና ደግሞ እኔም አላውቀው ወንድም አለው አላት። አታቀው መድበል ወንድም ነው ስትለው፣ ኬታ መጣ ወንድም ነው ይላታል። ታስሮ ነበረ ደግሞ በጣም ተደባዳቢ ነው ስትለው፣ ዝና በጣም ነበረ የደነገጠው ማለት ነው። ብሩኬን ያገቱት ማህሌትና ዝና ናቸው ይመስለኛል አረባኪሽ ብሎ ዝና በጣም ደነገጠ ማለት ነው። ቅድስትም በጣም ጭንቀት ውስጥ ገብታ ነበረ። ማድበል ምን ሆነ ሻል ይላታል ማለት ነው። አረ ምንም አለችው። ማድበልም አድገሻል ብሎ ምሳሌን ይጠይቃታል። እንግዲህ ከሕክምና መመለስ ሽን መጥቼ ስላልጠየቅኩሽ ይቅርታ አድርጊልኝ አላት። ኬት ችግር የለው፣ ኬክ ከገዛህልኝ አሁን ነው እቅርታ ማደርግል አለችው ማለት ነው። እሺ እገዛልሻለሁ ደግሞ ለኬክ አንቺ ቢ ውንጂ እገዛልሻለሁ አላት። ምሳሌም በጣም ደስ አላት እና እሺ አጎቴ አለችው። ቅድስትም በደስታ ሰላም ካላት በኋላ አምሮ ብሻል አላት። ቅድስትም እንግዲህ የብሩክን ወንድም በደስታ ተቀበለችው። ለምንድነው ሰዓት መጣ ያልደወልክልኝ? አለችው። ከዛ እኔ የምልሽ ምሳሌ ብሩክ እስካሁን ቅድስትን የልጅ እናት አላደረጋትም ብሎ በጆሮዋ ነገራት ማለት ነው። ምሳሌም አያሳዝንም አጎቴ አለችው። እሱም በጣም ያሳዝናል አላት። ግን አጎቴ ትዘፍንልኛለህ ብላ ስትጠይቀው፣ ዘፍንልሽ አለው አላት። ግን ቅድስትን እናቴ ብዬ ጠራት አለው አለችው። እና እሷ እንድትወልድልሽ ነው እንደ የፈለግሹ አላት። ቅድስት እኮ ወዷ ትንሽ ነው፣ እኔን አይችለኝም ስትለው፣ እንግዲህ ማህበል በጣም ነበር የሳቀው ማለት ነው። የምሳሌ አነጋገር አሳቀው እኮ። ያ ባይሆን እኮ እኛ እናስገባሽ ነበር ብሎ እየቀለደባት ነበረ። ቅድስትም ገባ። እየሄድን ነበረ፣ አንተ ከመጣክ እንመለሳለን አለችው። ምገርማኝ ብኖር ብሩኬ ጠፋ እያለች ነው። እፍራታ መድበል እንዴት መጣ ብላ ዝናን ትጠይቀዋለች። ቆይ መድበል የብሩኬ ወንድም ነው? እርግጠኛ ነሽ ይላታል። አንተ ግን ቆይ ብሩክና ሞጎስን ከልጅነታቸው ጀምሬ አውቃቸዋለሁ አላልከኝም? ብላ ስጠይቀው እኔ ከሞጎስ ጋር ነው አብሬ ያደግኩት ብሩኬን ያወቅኩት በመጎስ ነው፣ አብረን አላደግንም ይላታል። እንግዲያውስ አሁን ያወቀው መድበል የሚባል ሰይጣን የሆነ ወንድም አለው ማለት ምንድን ነው? እያስፈራራሽኝ ነው ይላታል። አይ ከአንተ የሚበልጥማ ወንድ የለም፣ ግን ወንድሙ ያለምንም ምክንያት ከእስር ቤት አሁን ላይ አልወጣም። ቆይ ቆይ ቆይ፣ አሁን እንዴት ተፈታ እያለ ዝናም ጭንቀት ውስጥ ገብተዋል። በጣም ተደባዳቢ ነው ስላለችው ዝና ፈርተዋል። ምን ልትሰራ ነው የመጣ? ምናልባት ብሩኬ ስልኩን ዘጋ ጣፋ ስለተባለ ይህንን ሰምቶ ይሆናል ብላ ስትነግረው፣ በቃ አሪፍ እናያለን ይላታል። ምን ነው የምናየው? ብላ ማህሌትም በጣም ፈርታለች። እናም እንግዲህ ማህሌትን ልክ ልኳን እየነገራት ይገኛል። እንደው የአንቺ ወሬ ስልችት ብሎኛል። እንደው ነገር ማስረዘም ስራሽ ነው አይደል? የውልሽ ልንገሪሽ፣ ሉላ መከታተል ስራሽ አድርጊ አላት። ሉላ እና መጎሴም እንግዲህ ወይ አሁን እዚህ ነው ምን ቆዩ? አለችው ሉላ። ብሩክ ድምፁ ጠፍተዋል! ኪንቼ እቅርታ መጠየቅ አለብኝ እሱን ሊፈልግ ይላታል። ይቅር ማለት ጥሩ ነው፣ ላቻን ይዞ መቆየት ጦር ላይ እንደ መቆየት ነው ብላ ሉላም ይቅርታ አድርግ ይቀው እያለችው ትኩስም በጣም ጭንቀት ውስጥ ገብተዋል። ምክንያቱም ብሩኬ በጣም ብዙም ውለታ ውሎለታል። አሁን ላይ ስላስቀየመው ይቅርታ መጠየቅ አለብኝ፣ እሱን ይቅርታ ጠይቄ ከዛ በኋላ እንሄዳለን። ሁላም አዎ እስክ ረሳኝ ክፍለ ሀገር መሄድ አለብን፣ ዝና የራሱ ህይወት እስከሚጀምር ድረስ አለችው። መቼም አይታወሽም፣ መቼም የትም ብንሄድ አይታወሽም። የሞ ከአዲስ አበባ ወጥተሽ ክፍለ ሀገር መሄድ ላንቺ አይገባሽም፣ ይላታል። ተካለህልኝ ለእኔ ከተማ ምን ይሰራልኛል አለችው። እንዳልኩሽ መጀመሪያ ብሩኪን አግኝቼ ወይቅርታ መጠየቅ አለብኝ ይላታል። ሁላም ፀሐይ እየናፈቀኝ ነው መጎስ አለችው። እዚህ ሰፈር ዝና የለም፣ በኋላ እንወጣለን ይላታል። ምሳሌም አጎቷ ስለመጣላት በጣም ደስ ብሏት፣ አለ አባቷ ስለሌለም ያው በጣም ያሳዝናል ማለት ነው። መድብልዬ በጣም እኮ ነው የምወድ አለች። ይሄን ቆንጆ እኔም በጣም ነው የምወድ ይሽላታል። እንትና አባዬ ወንድማማቾች ናችሁ አይደል አለችው። ይህ እንጃ ብቻ እማዬ ወንድማማቾች ናችሁ ብላኛለች አላት። ምሳሌ ትልቅ ሰው ማዬ ይላል እንደ ስትለው እንግዲህ መድበድ በጣም እየሳቀ ነበረ። ቆይ ይሄን ነገር ለምንድ ነው የጠየቅሽኝ ስላትም አጎቴ እንደ ወንክ ለማረጋገጥ ነው አለች። ለአንቺ ለአንቺ ወንድም ሊሆንልሽ ይላታል። ወንድምማ ቅድስትዬ ናት የምትወልድልኝ አለቻት አለችው ማለት ነው። እኔም ልሽ የፍራታ ክሱን ጀመርሽ እንዴ ብላ ስትጠይቃት፣ አይ አልጀመርኩም አለቻት። ማሌት ማለት ነው ማሌት። አሁን ላይ ሉላ ስለጠፋች ዝና እያስፈራራት ይገኛል። አይ አልጀመርኩም ስትላት፣ ምንነው ምን ተፈጠረ ተፈጠረ ብላ ትጠይቃት አለች? ዝና ሉላን ስላላገኛት ምንም ነገር ማሰብ አልቻለም አለቻት። አንቺ እንዲያስብ ነው እንደምትፈልጊው፣ እሱ የሚያስበው ስለራሱ ነው አለችው። ከራሱ በላይማ በፍጹም የሚሆነው ነገር የለም ትለዋለች፣ ትላታለች ማለት ነው። ቆይ ግን እሱ አሁንም ምንም የሚያሳየው ምልክት የለም ስትላት፣ ማለት ነው ምን ብላ ትጠይቃታለች። ማለት እኔን ለመጥበስ እንኳን መጥበስ አይደለም ስሜትም የለውም ትላታለች። ምን አይነት ደረቅ ነው አለቻት ማለት ነው። እፍራታ ማህሌትን ለዚህ ያበቃቻት እፍራታ ናት ማለት ነው። ጥሩ ጓደኛ መልካም ነገር ያስተምራል። ጥሩ ጓደኛ በእናንተ የወድቀት ከጎናችሁ ይሆናል። እሷ ግን በማህሌት ትዳር ይዛ ከብሩኬ ጋር በፍቅር በነበረችበት እንግዲህ እሷን የምትጠቅም አስመስላ ማህሌት ትዳሯን እንድትፈታ ምሳሌን እንድትገላት ብዙ ነገር እየመከረቻት ነበረ። አሁን ላይ ማህሌት እንግዲህ ሜዳ ላይ ወድቃለች ምሳሌም ታክማለች ማለት ነው። አሁን ላይ ግን ሜዳ ላይ የወደቀችው ማህሌት ናት ማለት ነው። ኢንፍራታ በጣም መጥፎ ጓደኛ ወይም ደግሞ መጥፎ እህት ናት ማለት ነው። መጥፎ ጓደኛ በወድቀታችሁ እንግዲህ በደስታ ይኖራል ማለት ነው። ምንም ችግር ውስጥ ብትሆኑ ለእናንተ ምንም ነገር ቦታ የለውም ማለት ነው። እና ከዚህ ድራማ ብዙ ነገር ተምረናል ማለት ነው። ሰውን አትመኑ። ሰው በውድቀታችሁ ደስተኛ ይሆናል ማለት ነው። እናንተ ሲያልፍላችሁ ሰው ስትሆኑ ግን ከናንተ ያስመስላል ማለት ነው። አስመሳይ ሰው እንዳለ ማወቅ አለባችሁ ማለት ነው። እፍራታ አሁን ላይ ደስተኛ ናት ማለት ነው። ማህሌት እንደዚህ በመንከራተቷ ትዳሯን በማጣቷ አኪሻውን እሷ አይደለም ያስጨነቀኝ አለቻት እና ምንድን ነው ብሩክ ወንድም መድበል መጥቷል አለቻት። ከዛ እስካሁን የት ነበር አለቻት። እኔ አላውቅም በሆኔ ጉዳይ ታስሮ ነበረ መቼ እንደፈቱት የማውቀው ነገር የለም ስትላት እና አንቺ ምን አስጨነቀሽ አለቻት። አንቺ ምንም ብዙ ነገር ቶሎ አይገባሽም፣ ያልነገርኩሽ ትልቅ ነገር አለ ትላታለች እኮ የመድበል መምጣት ለምን አስፈራሽ ትላታለች። ለምን መጣ አለቻ። እንደ ተፋታሽ አውቃለሁ አይደል? ስትላት ስለዚህ ምን አስጨነቀሽ? የትም በጣም ተናደደች እና ኡፍ ተይው በቃ ዝም ብዬ እኮ ነው እንደነቅረዋለች። አሁን ብሩኬ እና ማህሌት ቢሆኑ መላ ትሰጠዋታለች ማለት ነው ወይ የሆነ ነገር አድርጊ ብላ መጥፎ ነገርም ቢሆን ትመክራታለች። አሁን ላይ ግን ምንም አልመሰላትም። እንቺ እንደወንሽ እኔን አሰሚም ምናልሽ ይህ ቤት እንዳለሽ እንዳትረሺ አለቻት። አንቺም ታላቅሽ እንደወንኩ በፍጹም እንዳትረሽ አለቻት። እኔ የፍራታ መጨረሻ እንደዚህ ሆነ ማለት ነው። ታላቅ ነሽ ስትላት፣ የእኔ ታላቅማ ገንዘብ ነው አለቻት። ማለት ነው ማለት በጣም ነበር ያዘነችው ማለት የዋናት ማለት ነው። እሷ የፍራታ መልካም ነገር ታስተምራት ለዚህ አትበቃም ነበረ ማለት ነው። አሁን ላይ ቤቴን ለቀሽ ውጭልኝ እያለች ትገኛለች። መድበልም ምሳሌ ሂጂ እና ጥናት ካለሽ አጥኝ ብሎ ወደ መኝታ ቤት ይልካታል። እንግዲህ ያለው ነገር እየጠየቃት ይገኛል ማለት ነው። እኔ ኮ ግራ ገባኝ። እኔም ምልሽ፣ ቅድስት ሩኬ የሆነው ነገር አለ እንዴ? ይላታል። እኔም የምታቂው ነገር የለም። ምን ሆኖ ነው? ቆይ እኔ እንጫ ምንም አላውቅም። ስልኩ ከጠፋ ራሱ ሶስት ቀን ሆኖታል። ምንም የነገረሽ የለም? ፍንጭ ነገር አልሰጠሽም? እስኪ የሆነ ነገር አስታውሺ። አረ ምንም የለም። ጠዋት ተነስቼ ክፍሉ ስገባ ምንም ማንም የለም። ምን ሆነ ይባላል። ከታይላንድ ከተመለሰ በኋላ ከተጣላ ሰው ጋር ተጣልቷል፣ ይላታል ማለት ነው። ማህሌት ናት። ማህሌት ደግሞ ምን ስታደርገው እንደነበረ አንተ የምታውቋል፣ ያለችው ወይኔ ወንድሜ፣ ምን ሆኖ ይሆን እያለ በጣም እየተጨናነቀ ነው ያለው ማለት ነው። መድበል ወይ ታስሮ ይሆን እንዴ? እንዴ ምን አድርጎ ይታሰራል አለች ቅድስት። ቆይ ቢታሰር እኛ አናቅም እንዴ? ደግሞ ምን አድርጎ ይታሰራል? ይቺ ደግሞ ምን ሆነሻል? የታሰረ ሁሉ ወንጀለኛ ነው እንዴ? ሁልሽ ለማንኛውም ፖሊስ ጣቢያ ሄደን የተፈጠረውን ሁሉ ለፖሊስ ማሳወቅ አለብን። እንድሜ እንደዚህ አይነት ነገር አድርጎ አያውቅም፣ በጤና አይመስለኝም። ድስትም እንግዲህ እያለቀሰች ትገኛለች። ጋሽ የሆነ ነገር ገጥሞት ይሆናል። እዚህ ደግሞ ምን እየወሽ ነው? ልታለቅሽ ነው እንዴ? አረ እባክሽ አረ ዝም በይ ይላታል። እሺ ታዲያ ምን ሆኖ ነው የጠፋ እንላለን በልም ቆይ ከሰው ጋር ተጣልቶ ያቅም ቆይ አስቢ ይላታል። አረ የለም ግን ከሞገስ ጋ አይ ከሞገስ ጋ እንኳን አይደለም ከማሌት ጋር ሆኖ ዝናም መባል ያስቸግራችኋል ብላ ነገረችሁ። ቅድስት በደንብ ንገሪኝ እስኪ። ምንም የማውቀው ነገር የለም ገና ከእስር ቤት መምጣቴ ነው ይላታል። ማለት ነው ምንም ነገር አደብቅኝ የሆን የፍንጭ ንገሪኝ ይላታል ዝናም ፍጥነት ማህሌት ጋር ደውለው ጠርቷታል። ማህሌትም ለምንድ ነው በዚህ ሰዓት የጠራኸኝ በስልክ አትነግረኝም ነበር ብላ ተጠይቀዋለች። እዚህ ሰዓት በስልክ ብትቀጥረኝ እንዴት እዚህ ትጠራኛል? እያልሽኝ ነው እያለ ይጮህባታል። ለምንድ ነው የፈለግከኝ? እዛ በፊት ህልም ያልሽ መሀይም መሆን ይሽልን ገር ይላታል። ምንድ ነው እንደዚህ የምትለኝ? ስለማልመልስል ነው? ስለማልጋፈጥ ነው? ወደቅሽ ስለሆንሽ